ሰላም ሰላም ጤና ይስጥልኝ። ድና የተከበራችሁ የሳር አዛና ቻናል ተከታታዮች እንዴት ናችሁ? በያላችሁበት አረምዳርቻ የክርስቶስ ሰላም ብዝት ትርፍርፍ ይበላችሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ የደወል ምልክትን እየነካችሁ በቀላሉ መቀላቀል ትችላላችሁ። ቤተሰብ ሆናችሁ ደግሞ የምታበረታችሁን የምታግዙኝ እህት ወንድሞች በጣም በጣም በጣም አመሰግናለሁ። አሁንም ይሄንን ቪዲዮ አስተያየትን ኮሜንትም እየሰጣችሁ ማስተካከል ያለብኝ ምን ነገር ካለ እንዳስተካክል፣ እናንተ ገዛ የእናንተ አስተያየት ስለሚያስፈልገኝ አስተያየት መስጠት ቻላችሁን እንዳደረሱ እንግዲህ፣ ዛሬ ባዲስ ቪዲዮ መጥቻለሁ። የአዲስ ቪዲዮዬ የደስታ ነው። ይሄ ደግሞ የሚመለከተው በሳውዲ አረቢያ የምንኖር የመዳም ቅመሞች ይመለከታል። ያው እንግዲህ መዳም በሳውዲ አረቢያ የምንገኝ የመዳም ቅመሞች በተለያየ መንገድ የመጣናለ ግን የምንመለከተው ይሄ መልዕክት በኩንትራት መተን ከኩንትራት ጠፍተን የምንሰራ እህቶቼ እንኳን ደስ አላችሁ። ያው እንግዲህ በጊዜው እንደሰማነው መረጃ ከሆነ በባህር የመጣችሁ በኡምራ በዛየራ በንግድ ጊዜ የመጣ ያካትትን የሚያካትተው በኮንትራት መጥቶ ጠፍቶ፣ ተከፍሎ ጠፍቶ የሚሰራ የኔ አይነቷ የመዳም ቅመም ማለት ነው። እሱ ነው የሚመለከተው ብሏል። እንኳን ደስ አላችሁ። ለራሴም እንኳን ደስ አለው ሰሪ ይላሉ ማለት ነው። እና ይሄ መረጃው በጣም ደስ የሚል በጣም ወሳኝ አስፈላጊ ነገር ነው። ያው እንግዲህ የምናስተካክልበት ያው መረጃው ሲመጣ ደስ ቢለንም ደግሞ የምናደርጋቸው ጥንቃቄዎች አሉ። እንደዚህም ደግሞ ጫን ያለ ሞጫ አለው። እሱም አቅማችን ይችላል አይችልም። እንግዲህ ሁላችንም ጓዳችንም ቦርሳችን የምናውቀው ራሳችን ስለሆነ እግዚአብሔር እሱን ደግሞ ይርዳን ማለት ነው። በአሁኑ ሰዓት የመዳም ቅመም ይህን ያህል ብር የሚሸፈንበት ከስንት አንድ እንደሆነ እንጂ ያለ አይመስለኝም። ግን የምትችሉ የምትችሉ ይሄ ነገር እንዳያልፋችሁ ዲቃማ ባለመኖራችን ብዙ ብዙ ብዙ ያጣናቸው ነገሮች አሉ፣ በጣም ብዙ። እኔ ለምሳሌ ዲቃማ ባለመኖሬ አባቴን ሳላይ አርፎብኛል። ዲቃማ ቢኖረኝ ኑሮ በዛም በታመመባቸው ጊዜያቶች ውስጥ ልጄ በሬ አይቼ ቢያልፍብኝ ያን ያክል ትዝ ባለች ሰዓት እንደ እሳት አይገርፈኝም ነበር ነው ዋናው ወጪው በጣም ከባድ ነው። አሁን እንግዲህ ለምሳሌ አሁን ተጠለቀጠፋ ከጠፋ አስራ ሁለት አመት የሆነ ሰው ሰባት ሺህ ሪያል ነው። ከዛ ደግሞ ለመክተም ለምናምን ምናምን ሲከፈል፣ ፓስፖርት በተለይ ፓስፖርት ከሌላችሁ ወጪው አናት ላይ ነው። አዎ ወደ አስራ ስድስት ሺህ አስራ ሰባት ሺህ ሪያል ይወስዳል ይባላል። አሁን አንዳንዶቹ ያካለ ለምን ሀገራችን ሰርተን አንከፍልም የምትሉም አላችሁ። በነገራችን ላይ ይህንን የሚያክል ክፍላችሁ ስሩም አትስሩም ለማለት በጣም ከባድ ነው። ግን ቋሚ ስራ ያላችሁ ሰዎች የምሰሩበት ቤት እርግጠኛ ከሆናችሁ ከፊል ካላችሁ ብታሰሩ ላለሁ እንደ እኔ ማለት ነው። ለምን አሁን ሀገራችን ያለበት ነገር በጣም የተቃወሰ ነው፣ በጣም የተቃወሰ ነው እና አገር ገብቶ ገንዘቡን ይሄንን አሁን አሁን ለምሳሌ 17000 ሪያል ይዞ ገብቶ መንዝሮ የምንሰራበት ማለት ስራ ዝቅ ብለን ልንሰራ እንችላለን። ከትንሽ ነገር ነገር ተነስተን መስራት ማደግ እንችላለን። አሁን የቸገረን ምንድነው? የምንሰራበት ሀገር አለን ወይ ማለት ያቦካ ያቦኩ ትልቁ ጋግረው ለመብላት ዋስትና የሌለበት ሀገር ተጋገረ እንጀራ ነገጧ ሽሮ ሰርቶ ለመብላት ዋስትና የሌለበት ሀገር ስለሆነ ከዛ አንፃር ብር እንኳን አስራ ሰባት ሺህ አይደለም ሰላሳ ሺህ ቢኖር መስራት ንንጫ በጣም ከባድ ስለሆነ፣ በቃ ስራችሁ ቋሚ ሆነ፣ በቃ የማያስወጣችሁ እርግጠኛ የሆናችሁ ቋሚ የሚሰሩ ከሆነ ከፊል፣ በተለይ ደግሞ ጥሩ ከፊል ካገኛችሁ ማሰራቱን የሚያክል ነገር ምንም የለ ማርያምን አሁን ለምሳሌ በሁለት ሺህ ብትሰሩ አስራ ስድስት ሪያል ቢወስድባችሁ ውስጥ በስምንት ወር ተገላግላላችሁ ማለት ነው። በስምንት ወር ተገላግላችሁ ሀገር ሄዳችሁ፣ ለምሳሌ ቦታ በወንድሞቻችሁ አድርጋችሁ፣ ወንድሜ ክደኙ የሆነ አሁን እንግዲህ እንኳን አይደለም ወንድም፣ እናት ልጇን እንግዲህ በተፈጥሮ እናት ወደ ፈተፈት እናት ልጇን ቀርታለች፣ አባት ልጁን ቀርቷል፣ ወንድም እህቱን ቀርቷል። እዛ ጥርጣሬ በቃ ስጋችሁ ዝኩኖ ነብሳችሁ ኢትዮጵያ የሆነን በጣም ብዙዎች ብዙዎች አለን፣ እና ያንን ደን ራሱን ማስተካከል እንችላለን። መስመር መስመራ ሲይዘን ለሽ ብለን ተመልሰን መጥተን ሁለት አመትን ከዛ መልስ ሰርተን ያንን በእጃችን ካረ መግባት እንችላለን። ለዚህ ለዚህ ጥሩ ነው አንድ እሱ። ከዛ ደግሞ ከመሀል ደግሞ ቤተሰብ የሆነ ታመመ፣ ያው እንግዲህ የሚያገናኘው በእርግጥ እግዚአብሔር ነው እግዚአብሔር ነው፣ ግን ያው የሰው ልጅ የሚችለውን ያደርጋል አይደለ? ቤተሰብ የሆነ በቤተሰብ ላይ ችግር ቢኖርባችሁ ምናምን ህዳችሁ አይታችሁ ቤተሰባችሁን የማየት እድል አላችሁ። ከማንም ከምንም በላይ ሊቃማ መኖሩ ጥሩ። ሂዳችሁ የሆነ ነገር አባታች ታመመ እናች ታመመ የምትባል ልጅሽ ታመመ እግዚአብሔር እንደሆነ አውቃለሁ የሚያገናኘው እሱ እንዳላቃ እንደሆነ አውቃለሁ። ግን የራሳችን ድርሻ ለማድረግ እሱ ካለ ግን በረስ ትኬትሽን ቆርጠሽ አይተሽ የመምጣት እድል ይኖራችኋል። ለዚህ በጣም ወሳኝና ጠቃሚ ነው ነው እግዚአብሔርም በጣም በዛ። የቀረው ደግሞ አስፈላጊ የሆነው ነገር እየሄዳችሁ ለመከታተል ምናምን ግን ወይም ስራታችሁ አሁን በቃ በቲክቶክ ኮሜንት ላይ በዝባዋጁ ላይ ስታዩ ሁሉም የሚለው በተስተካከለኝ እናቴ ናቸው በመጣው፣ እናቴ ናቸው በመጣው፣ ነው የሚለው። በቃ አይ አስባችሁታል። ሁሉም ብዙ ኮሜንት አነባለሁ። በዝባዋጁ የተመለከተ ቪዲዮ ሲለቀቅ በቃ ምንም ይሁን ሰላሳ ሺህ ይሁን ሀያም ሺህ ይሁን ብቻ አስተካክዬ እናቴ ናቸው በመጣው እናቴን አይቼ መጣሁ። ሁለተኛ ደግሞ አገር ሰላም ስለሌለ እሱማ ጥሩ ነው። ይሄን ያህል ገንዘብ ለምን ታወጣላችሁ ሊቃማ ምንድን ነው የሚሉም ስላሉ አይ በቃ አገር የትኛው አገራችን ሰላም መሆኑ ነው። ሌት ልንቀመጥ ሊቃማ ቢኖረን ጥሩ ነው። ተረጋግተን እንሰራለን፣ ባገኘነው ስራ እንሰራለን። ብቻ ከመቶ ፐርሰንት እንዳው አስር ፐርሰንት አይሞሉም። አንፈልግም የሚለው ጠቅላላ እንዳለ ፈላጊ ነው። የተለያየ ሶሻል ሚዲያዎች ስታነቡኮ ነው፣ ሁሉም ፈላጊ ነው። እና እግዚአብሔር አምላክ ይሄን የሰጠን እንግዲህ ይህንን ያመጣልን ፈጣሪ ነው። እንግዲህ የልባችን ውስጣችንን መሻት አይቶ ነው መሰለን ትቶልናል። የወጩ ነገር ግን ራስ ያዞራል። አሁን በአሁኑ ሰዓት ከሌን ስጡኝ ማለት የሚቻልበት ሰዓት አይደለ አበድሩኝስ? የሚለው ማን ነው? ተበዳሩስ ማን ነው? ብቻ ከባድ ነው፣ ወጪውም ከባድ ነው። በዛ ላይ ጥሩ ከፊል ይገኛል ላይገኝ የሚለው ምሱም አንድ ነገር ነው። ያው ግን እንደ ዜና ደስ ብሎናል። እግዚአብሔር አምላክ ደግሞ ሁሉንም ነገር ያመቻችልን። ሁለተኛ ደግሞ እንትን ምንድን ነው ክስ ያለበት አይችልም ይባላል እንግዲህ የተከሰሰብን ምን ያሁን ዝም ብዬ ከዛም ከዛም ዝም ብዬ መረጃ እየሰማሁ ነው እንጂ የጀመርኩት ነገር የለኝም። የተንቀሳቀስኩት ነገር የለኝም። ዝም ብዬ ለጥ ዘጭ ብዬ ተቀምጫለሁ። ያው አስባለሁ። አንደኛ ይሄ የፓስፖርት ኮፒ ምንም መረጃም ቅጄ ላይ ምንም ነገር የለኝም ከዛው ወጪ ይሁንም አስባታለሁ፣ ጥላታለሁ፣ አኖራታለሁ፣ አስባታለሁ። ወይ ይሄንን ያክል ከከፈልኩ ልጆች ጋር ብገባ ካለኝ ይላለሁ። አይ ደግሞ ችኮ ቀላና ብዙ ጆር ከፍላት ናት ከተስተካከለ ላይ ደግሞ ላለም ግን ለማስተካከያ ውስጥ ብሩ ከየት ይመጣል የሚባል ሀሳብም አለ። ብቻ የምትችሉ አቅም ያላችሁ ከፊልም ጥሩ ከፊልም የማግኘት እድል ያላችሁ ብሩም ደግሞ ወጩን የመሸፈን የምትችሉ ባያልፋችሁ፣ እንደኔ እንደ ሀሳብ ከሆነ ሊቃማ ማስተካከሉ ጥሩ ነው። ያም ደግሞ ስራ ፈታችሁ ቤት ቤት እጃዛቤት የተቀመጣችሁ እናንተ ከባድ ነው። አስባችሁ ወጣን፣ ይሄንን ያክል የሚያበደራችሁ እንኳን ብታገኙ ተበደራችሁ አሰርታችሁ ከዛ እንደገና ሌላ ሀሳብ። እኔ በጣም የሚከብደኝ የሰው ብር በጣም ይከብደኛል። በጣም አይደለም ብትር ቀርቶ አይደለም ቁብ ከገባ ወይም ቁብ ገብቼ እንኳን ከወሰድኩኝ እንቅልፍ ይነሳኛል። ይህኞች ምናልባት ያንን ብራጥ ፍቸው ከሆነ ማለት ነው። ና ይሄ ልላችሁ ያሰብኩት ለምንድን ነው፣ ይህን ያክል ብር ተበደራችሁ የሚያበደራችሁ

እንደገፋ ብሎ እንኳ በደንብም። አሁን እኔ እየተንቀሳቀስኩ አይደለም፣ ስንት ጊዜ ነው እያዳመጥኩኝ መረጃ እየሰማሁ ያለሁት እንጂ ገና ውሳኔ ላይ አልደረስኩም። እውነት ለመናገር ባስተካክልም ደስ ይለኛል። ግን ብሩ ደግሞ እንዴት ነው የሚሆነው የሚለው ማሳቢ ይመጣብኛል። ሁለተኛም ደግሞ ሰዎችስ ምን አድርገው የሚሆን እላለሁኝ። ብቻ ከባድ ነው። እግዚአብሔር ነው ሚንድረዳኝ። እንትን በሉ ለማንኛውም ደስ የሚል እና አስደሳች ዜና ነው። በቃ እንደው ስራ ላይ ስራ ላይ ስራ ላይ የሆናችሁ ሰዎች ግን ባያልፋችሁ፣ ባይኖት ማርያም ባያልፋችሁ። ሀገራችን በዚህ በተቃወሰችበት ጥም ከባድ ነው። ቢያንስ እኮ እዳችሁ እዛ የሚስተካከለውን አስተካክላችሁ ቤተሰብ አይታችሁ መታችሁ ሁለት አመት እንደ በሁለት ሺህ ብር ራሱ እኮ ቢሰራ እኮ ሁለት ሺህ የስምንት ወር እዳችሁን ቢከፍልላችሁ ሁለት አመት ደግሞ ብትሰሩ ከዛም ደግሞ አገራችን ሰላም ከሆነ ከዛም በኋላ ተበልጎም ሀገር ቢገባ ወይም ደግሞ እያሳደሳችሁ ንግድ ብትቀጥሉበትም አሪፍ ነው እና አሁን አስራ ስድስት ሺ ሪያል ሲባል ብዙ እንዳይመስላችሁ። ከሆነ ከሆነ ስራ ላይ ያለ ሰው ማሳደሱ በጣም ወሳኝና አስፈላጊ ነው። አሳደሱ እላችኋለሁ እንደኔ ሀሳብ አሁን ጭሳትኝም እኔ አሁን እንግዲህ ከአሁኑ ጉን ገና ነው ብቻ እንግዲህ ስቲል እግዚአብሔር እርዳይ ብቻ እላችኋለሁ እና ስለነበረን ቆይታ በጣም አመሰግናለሁ። ደስ ስላለኝ እንኳን ደስ አላችሁ ለማለት ጠፍተን ለምንሰራው በጣም ደስ የሚልና ወሳኝ የምህረት አዋጅ ስለመጣልን የሳውዲ መንግስትም ረጅም ዕድሜ ይስጥልክ። እንደ በጣም ብዙዎቹን እንኳን ትንባልልም በጣም ብዙዎቹ የሚፈልጉት ነገር ስለሆነ የሚፈልገው ክልል ላይ ስለደረሰላቸው ደስ ብሎኛል። ግድ ደግሞ ኮሜንት አስተያየት እያደረጋችሁ ሼርም ሰብስክራይብ እያደረጋችሁ አበረታቱኝ። እኔስ እንግዲ የመዳም ቅመሞች የኔ ውዶች ቶቤን አሳድጋችሁልኝ ግብት ብዬ አገር አገርም ሰላም ቢሆንም ባይሆንም ከልጆቼ ጋር የመጣውን ብጋፈጥ እነሱ እንደሆነ ሲሆን ደስ ይለኛል። ግን ልጅ ያለው ሰው በጣም ከባድ ስለሆነ የምስራቻውን ግዴታ ስለሚለኝ ነው። ቶቤን አበረታቱ ያሳድጉኝ፣ ያሳድጉልኝ። ወዳችኋላት፣ አከብራችኋለሁ። መልሰን በሌላ ቪዲዮ እስከምንገናኝ በዙሁ፣ እሰነባበታችኋለሁ። መልካም ባይባይ ባይ ውዶቼ።